ሴት ልጅ እራሷ እንድትፈልግህ የሚያደርጋት ይሄ ነው። አሁን ይሄን አይታ የራሷ ልታደርግህ የማትፈልግ ሴት አትኖርም። በደንብ አዳምጠኝ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ ሴት ልጅ ራሷ እንድትፈልግህ የሚያደርገውን ሚስጥር በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ ሴት ልጅ ራሷ እንድትፈልግህ የሚያደርጋትን ሚስጥር እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ አድርገው መጀመር ብቻ ነው። አብራችሁን ይቆዩ። ሰላም ሰላም! ውዲና ፊደርቲ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው፣ በጣም ቆንጆ በሆነ አዲስ ሀሳብ ተመልሼ እመጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት፣ የምንወያይበት፣ የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች፣ ናፊ እንኳን ደህና መጣሽ፣ የዛሬው ለእኔ ነው፣ በጣም እናመሰግናለን፣ እንወድሻለን እያላችሁ ቪዲዮ ገና እንደለቀቁ ቆንጆ ቆንጆ አስተያየቶችን የምትሰጡኝ በጣም በጣም ነው ማመሰግናችሁ። እኔም ወዳችኋለሁ። እስኪ መጀመሪያ ሁላችሁም ቪዲዮን ላይክ አድርጉት። እሺ አመሰግናለሁ። አሁን መጀመር እንችላለን። የመጀመሪያው ነገር ሴት ልጅ ራሷ ፈልጋ እንድትመጣ የሚያደርጋት ነገር ዝነኛ መሆን ነው። እንዴ ናፊ ምን ማለትሽ ነው? ሁላችንም እንዴት ዝነኛ እንሆናለን? ፐብሊክ ፊገር ማለትሽ ነው እያላችሁ ነው አይደለም። ዝነኛ ማለት ምንም ላይ ልትሆኑ ትችላላችሁ። ምንም አይነት ስራ ላይ ልትሆኑ ትችላላችሁ። ትምህርት ላይም ያላችሁ ትሆናላችሁ። ራሷ ፈልጋ እንድትመጣ ማለት እኔ ሴንስ እንዴት ነው የሚታይ ነገር ሊኖራችሁ ይገባል ማለት ነው። በስራችሁ ላይ ጎበዝ ሰራተኛ መሆን ሊኖርባችሁ ይችላል። አንዱ ነገር ነው ይሄ የምላችሁ። ማለት ሁሉንም ግዴታ መሆን አለበት ሳይሆን የቻላችሁትን እናንተ ጋር ያለን ነገር ማሳየት መቻል አለባችሁ። እንድትመጣ እራሷ እንድትመጣ ማለት ነው። ምክንያቱም እራሷ መጣች ማለት የሆነ ነገር አይታ ነው የምትመጣው፣ አይደለ? ያላችሁን ጥሩ ነገር አይታ እንድትመጣ ነው አይደለ? ስለዚህ ያላችሁ ጥሩ ነገር ምን ምን መሆን አለበት የሚለውን ነው ማወራችሁ። ዝነኛ መሆን ማለት ባላችሁበት ቦታ ላይ ለምሳሌ ስራ ቦታን ብናነሳ፣ በስራችሁ ጎበዝ ሰራተኛ ከሆናችሁ፣ በጣም ዲሲፕሊንድ ከሆናችሁ፣ ጥሩ ባህሪ ያላችሁ ከሆነ ስለእናንተ ላይወራ፣ ስለእናንተ ላይነገር አይችልም። ስለዚህ በዛው ባላችሁበት ቦታ ላይ ዝነኛ መሆን ትችላላችሁ። ይሄ ኢንቴንሽናሊ የምታደርጉት ነገር ሳይሆን ይሄ ባህሪ፣ ማንነት፣ ፐርሰናሊቲ ነው። ያንን ቢውልድ ስታደርጉ የምትታዩ ትሆናላችሁ። ስለዚህ ከርቀት አይታ ይሄ ልጅ እኮ በጣም ነው ደስ የሚለው፣ በጣም ዲሲፕሊን አለው፣ በዛ ላይ በስራው ጎበዝ ነው፣ ጓደኞቹ ሲወዱት፣ አለቆቹ ሲወዱት ወይም ደግሞ የስራ ባልደረቦቹ ሲወዱት፣ እዚህ ላይ እኮ በጣም ጎበዝ ነው ምናምን ሲባል ዋው፣ ማን ነው ይሄ ልጅ? አይን ውስጥ ትገባላችሁ፣ ጆሮ ውስጥ ትገባላችሁ፣ አይደለም? ስለዚህ የኔ በሆነ የሚባልለት ወንድ ሁን። ባለህበት ቦታ የትኛውም ቦታ ሊሆን እንዳልኳችሁ ማለት ነው። ትምህርት ቤት ሊሆን ይችላል። ጎበዝ ተማሪ ከሆንክ፣ ዲሲፕሊንድ ከሆንክ፣ ብቻ የሆነ ጥሩ ኳሊቲ ካለህ ባለህበት ቦታ ዝነኛ ነህ ማለት ነው። ስለ አንተ የሚወራ ስለ አንተ የሚነገር አይነት ሰው ከሆንክ እንግዲህ አትራክት ማድረግ ትችላለህ፣ ከርቀት ማለት ነው። ይሄ ከሌለኝ አይሆንም ወይም ና የሚል እንትን ውስጥ መግባት አያስፈልግም። በነገራችን ላይ ይሄ ቶፒክ ራሷ እንድትመጣ ወደ አንተ እንድትመጣ ለማድረግ ነው። ወደ አንተ እንድትመጣ ደግሞ ከርቀት ብዙ ነገሮች እንዳሉ ሆኖ የመጀመሪያው ዝነኛ መሆን ነው። ባለህበት ሁኔታ ባለህበት ሰርክል እሚታይ እሚነገር የሆነ ዝና ይኖርህ። ያ ማለት ግዴታ በቃ በሚሊዮኖች የምትታወቅ ሰው መሆን አለብን ማለት አይደለም። በቃ ባለህ ነገር ጥንቅቅ አድርገህ የምትሰራ ትምህርትም ላይ ከሆነ ያለኸው ጎበዝ ተማሪ መሆን ይችላል። ዲሲፕሊንድ መሆን ሊሆን ይችላል። ቀና ሰው መሆን ሊሆን ይችላል። ብቻ የሚታይ ነገር ይኑርህ። ይሄ በጣም ወሳኝ ነገር ነው። ያ ካለህ እንግዲህ ያንን አይታ ማለፍ አትችልም። ብዙዎች ስላንተ የሚያወሩ ብዙዎች የሚነጋገሩ አይነት ሰው ከሆንክ ስላንተ የምትሰማቸው ነገሮች ደግሞ ፖዚቲቭ ፖዚቲቭ። በነገራችን ላይ ይህ ዝነኛ ስብ ጥሩን ጥሩን ነው። ዝነኛ ለመሆን በሚል ደግሞ ያልሆነ ነገር የሚያደርጉ ለመታወቅ በሚል ግቢ ውስጥም ሆነ የግቢ ተማሪዎች ብዙ እንዳላችሁ ስለማወቅ ነው። ስራ ቦታ ላይም ዝነኛ ለመሆን በሚል ያልሆነ አጓጉል ነገር የሚያደርጉ ሰዎች አሉ። እሱን ማለት አይደለም። ስለዚህ እሱ ላይ ቢኬርፉል፣ የሚታይ የሚነገር ጥሩ የሆነ ፖዚቲቭ የሆነ ነገር ላይ ፎከስ አድርግ። ይህንን ስል ምን አለኝ ብለህ ራስን መጠየቅ ትችላለህ። ምን ላይ ጎበዝ ነኝ የሚለው ላይ ሞር ማዳበር። በቃ ያንን ስታደርግ ይሄ ኢንቴንሽናል የምታደርገው ነገር አይደለም። አትራክት ለማድረግ ሆነ ብለህ ምናምን አይደለም። በቃ ያንን ስታደርግ እመነኝ፣ ራሷ ፈልጋ እንድትመጣ ማድረግ ትችላለህ። የመጀመሪያው ይሄ ነው፣ ወሳኝ ነው። ሞክሩት። እዚህ ጋር አያይዣ አንድ መናገር የምፈልገው ነገር ሌላው ከዝነኝነት ጋር ራሷ እንድትመጣ መጣ ከሚያደርጓት ነገሮች ጋር ተያይዞ ጥሩ የሆነ የሰውነት አቋምም አንዱ ነው። ስፖርት የምትሰራ ከሆነ ምናምን አይን ውስጥ ትገባል አይደለም? ብዙ ጊዜ እንደውም አብዛኞቹ ሴቶች እንደዚህ ስፖርት የሚሰራ ማስኩላሪ የሆነ ወንድ ምርጫችን ነው ሲሉ እንሰማለን። ብዙ ወንዶችም ያንን ታውቃላችሁ ብዬ አስባለሁ። ስለዚህ የሚታይ ነገር የሚሰማ ነገር ኳሊቲ፣ ኳሊፊኬሽን የምንላቸው ነገሮች አሉ አደለ? አሁን እነሱ ላይ ሞር ብትሰራ ራሷ ፈልጋ እንድትመጣ አትራክት ማድረግም ትችላለህ ሁለተኛ ችላ በማለት ማሸነፍ በጣም ብዙ ሰዎች ይህንን ባልተገባ መልኩ ሲጠቀሙበት አያለሁ እኔ ደግሞ ትክክለኛውን መንገድ ልትጠቀሙበት የሚገባውን ትክክለኛውን መንገድ እነግራችኋለሁ። ችላ ማለት ማለት እንዴት ነው? አንዳንድ ጊዜ የፍቅር ግንኙነት ላይም እንደዚሁም ገና በመቀራረብ ላይ ባላችሁበት ሰዓት ላይ ደጋግማችሁ መደወል፣ ደጋግማችሁ ለማግኘት መጠየቅ፣ ደጋግሞ በቃ አላደለ የት ወጣሽ? የት ገባሽ? እንዴት ሆንሽ? እንዴት ነሽ? ኦቨር የሆኑ ነገሮች በሙሉ የሚያስንቁና ችላ የሚያስብሉ ነገሮች ናቸው። በሌሎች በጣም ብዙ ቪዲዮች ላይ አንስቼላችኋለሁ፣ ነግሬያችኋለሁ ማድረግ የሌለባችሁ ነገሮች ብዬ ማለት ነው። ሁሉ ነገር ሲበዛ ትክክል አይደለም። አንዳንድ ጊዜ በልኩ የማናደርጋቸው ነገሮች በጣም ብዙ ዋጋ ያስከፍሉናል። የፍቅር ግንኙነት ላይ ተገብቶ ከዛም ትዳር ላይም ተገብቶ አንዱ አድራጊ አንዱ በቃ የሚቀበል ብቻ የሚሆንበት ሕይወት እናያለን። በቃ እንደዚህ እኮ ነው ያድርጋ ያደርግልኝ ያምጣልኛ እንዴ ይገባኛል አይነት ነገር ይሄ ባላንስ ያላደረገ ነገሮችን እናያለን እናስተውላለን። ሁል ጊዜ አንተ አድራጊያ፣ ሁል ጊዜ አንተ ተለማማጭ፣ ሁል ጊዜ አንተ ይቅርታ ጠያቂ የምትሆንበት ሪሌሽንሽፕ ይፈጠራል ባላንስ ባለማድረግ። ስለዚህ እች ችላ በማለት ማሸንፍ የምትለውን ነገር መጠቀም ያለብህ ሰዓት አለ። ያ ማለት እንዴት ነው? ከመጀመሪያውኑ ችላ ማለት ምናምን አይሆንም። እንዴት ነው የምታደርገው? በልኩ በአግባቡ ነው የምታደርገው። ችላ የምትልበት ሰዓት ይመጣል። ግን ማድረግ ያለብህን ማድረግ አለብህ። ግን ማብዛት ደግሞ የለብህም፣ ማብዛት የለብህም። እሷም ወደ አንተ እንድትመጣ እሷም አንተ የምታደርግላትን ነገር እንድታደርግልህ የሆነ ሰዓት ላይ ችላ ማለት ይኖርባል፣ ዝም ማለት ይኖርባል። ማድረግ ያለብህን ካደረክ በኋላ መንከባከብ ያለብህን ከተንከባከብካት በኋላ ጊዜ ልትሰጣት ደግሞ ይገባል። እሷም በተመሳሳይ አንተን እንድትንከባከብ አንተ ያደረክላትን ነገር እንድታደርግልህ መጠበቅ ያለብህ ሰዓት ይመጣል። አለበለዚያ ጊዜ አንተ ያንን የምታደርግ ለአንተ መደረግ የለበትም የሚል ድምዳሜ ላይ ሁሉ እስከምትደርስ ድረስ ይሆናል። ዋን ሳይድ ሪሌሽንሽፕ ይሆናል፣ ያመዝናል። አንተ ያ ደግሞ ተገቢ አይደለም። የሆነ ሰዓት ላይ ዴኒስ ግን እኔ እንደዚህ የሚያደርግልኝ ሰው አልፈልግም፣ አያስፈልገኝም የሚል ነገር ይሰማሃል። ባላንስ ማድረግ አለበት እና ችላ በማለት ማሸነፍ የሚለውን ፕሪንሲፕል በዚህ መልኩ ተረዱት፣ እንጂ ዝም ብሎ ችላ ማለት ዝም ብሎ ኢግኖር ማድረግ ስትመጣ መተው ምናምን፣ ይሄ እልህ ነው የሚያስይዘው። እልህና ፍቅር ደግሞ ይለያያሉ። በቃ ልህ ይዟት ምናምን እሱ ማን ስለሆነ ነው እሱ ማን ነው? ቆይ እኔ እንደዚህ ዘግቶኝ የሚያልፈው እሱ ማን ነው? እኔ ሳናግረው የማይመልስልኝ ምናምን በሚል በእልህ የሚገባበት ሪሌሽንሽፕ እና ፍቅርን ለዩ። ይህንን እየለያችሁ እልህና ፍቅር ይለያያል። ስለዚህ ዝም ብሎ ችላ ማለት ዝም ብሎ መኩራት ዝም ብሎ ኢግኖር ማድረግ አይደለም። እኔ የምላችሁ ችላ በማለት ማሸነፍ ማለት ማድረግ ያለብህን ታደርጋለህ፣ ከዛ ደግሞ ትጠብቃለህ። እሷም እንድታረግ፣ በምላሹ እሷም ፈልጋህ እንድትመጣ፣ በምላሹ እሷም ፍቅር እንድታሳይክ፣ እንድትፈልግህ፣ የምትፈለግ ሰው እንደሆንክ እንድታውቅ፣ ቫሊዩ እንድታደርገው ይሄ ያረካቸው ነገሮች በሙሉ ቫሊዩ እንድታደርገው፣ የሆነ ሰዓት ላይ ችላ ትላለህ ማለት ነው። ይሄ በጣም ወሳኝ ነገር ነው። በትክክለኛው መንገድ ከተጠቀማችሁበት ባላንስ የሚያደርግ ሚቻል የሆነ ከእሷም ካንተም የሆነ ሪሌሽንሽፕ ለመፍጠር ይረዳሃል። ምን ታስባላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ በዚህ ዙሪያ። ሶስተኛ የምታይብህ ኢነርጂ፣ ሌላኛው ሴት ልጅ ፈልጋ ራሷ ፈልጋ እንድትመጣ የሚያደርጋት ነገር ኢነርጂ ነው። ለመለወጥ ለመስራት፣ ራስን ለመቀየር በቃ አላደለ ላይፍ ላይ ያለ የምታይብህ ኢነርጂ ነው። ይሄ የሚታይ ነገር ነው። በነገራችን ላይ የምንደብቀው ነገር አይደለም። አንዳንድ ጊዜ አንዳንድ ሰዎች እናያለን አይደለ? በቃ የሚያማርሩ ሁሉ ነገር ስልችት ያላቸውን ሰዎች እንደዚሁ አይተናቸው በአንድ ቀን ልናውቃቸው ልንለያቸው እንችላለን። ያ ኢነርጂ ነው። ሴት ልጅ ደግሞ ያንን ኢነርጂ የማንበብ የመረዳት በጣም ትልቅ አቅም አላት። ሴፍ የምትሆንበት የምትለወጥበት የምትረጋጋበት ደስተኛ የምትሆንበትን ቦታ የማየት ትልቅ ትልቅ አቅም አላት። በዛው ልክ የምትሸወድ ቢሆንም ማለት ነው። ግን ይህንን ኢነርጂ አንተ ውስጥ ማየት ትፈልጋለች። ያንን ካዮች እራሷ ፈልጋ ትመጣለች። ይሄ ምንም ጥያቄና መልስ የሌለው ነው። ለምሳሌ እንደዚህ ውሰዱት፣ ኤነርጂ የሚለውን ኮንሰፕት እንደዚህ ውሰዱት። ለምሳሌ አሁን እኔ ይሄንን ቪዲዮ በምሰራበት ሰዓት ላይ እናንተ ጋር እንዲጋባ እናንተ ጋር እንዲደርስ ስሜት እንዲሰጣችሁ በቃ አለ አይደለ፣ ከልብ እንዲደርስ ኤነርጄቲክ መሆን አለብኝ። ያ ባይሆን ግን ለምሳሌ እንደዚህ ብዬ ባወራ፣ ሰላም ውድ ናፊዳር ቲዩብ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ደህና ናችሁ ወይ ምናምን እያልኩ ባወራ እንዴት ነው አስባችሁታል? በቃ እናንተ ራሱ ይደብራችኋል። ምክንያቱም ኢነርጂ በጣም የወረደ ነው፣ እና ዝም ብላችሁ ልታሳልፉ ትችላላችሁ። ናፊዳር ዛሬ ደግሞ የምነካት ብላችሁ ልታሳልፉ ትችላላችሁ። ይሄ ኢነርጂ የምንለው ነገር በጣም ይጋባል ሰዎች ላይ እና አንተም ያለህ ኢነርጂ እንደዛ ከሆነ የሞተ ከሆነ ፊል አታደርገውም እና ዝም ብላ የምታልፍህ አይነት ሰው ነው የምትሆነው። ግን የጠዋት ተነስተህ የሆነ እገር የምታደርግ ስፖርት የምትሰራ ሊሆን ይችላል። ስራ ስትሄድ በቃ ስራ ቦታ ስትለፋ፣ ስትጥር ምናምን ስታይክ ኢነርጂክ በጣም ይጋባል እንድታልፈው አያረጋትም። ልክ እናንተ ኢነርጂቲክ ሆኜ የሚሰራቸውን የምሰራቸውን ቪዲዮዎች እንደማታልፏቸው ሁሉ እሷም አይታ አታልፍህም። እንዲ ይሄ ልጅማ በስመ አብ ኢነርጂው ደስ የሚል ነገር አለው፣ የሆነ የሚያሸንፍ ነገር አለህ እና ያንን በደንብ አድርጋ ፊል ታረጋለች፣ በደንብ አድርጋ ታያለች። ስለዚህ ያንን ኤነርጂ ካየችብህ ሴት ልጅ ራሷ ፈልጋ፣ ምንም ጥያቄና መልስ የለውም ራሷ ፈልጋ ትመጣለች። በመጨረሻም አለመለማመጥ፣ አዎ ነው። ራስህን አክብር፣ ሌሎችንም ሰዎች አክብር። የምትፈልገውን ነገር በመለመንና በመለማመጥ ሳይሆን በትክክለኛው መንገድ መሄድ የምትችለውን ማድረግ የምትችለውን ሄደህ ለማግኘት ሞክር፣ ለማድረግ ጣር። በአንተ አቅም በአንተ ቁጥጥር ስር የሆኑ ነገሮችን ማለት ነው። ከዛ ውጭ መለማመጥ መለመን ምናምን ጭራሽ እንዳታየህ ነው የሚያደርግህ። እንደዚ አይነት ሰው ከሆንክ ነገሮችን በመለመን ነገሮችን በመለማመጥ የምታደርግ የምታገኝ አይነት ሰው ከሆንክ ጭራሽ እንዳት አይደለም ራሷ ፈልጋ እንድትመጣ እንዳትመጣ ነው የሚያደርገው። ሴት ልጅ የሚለማመጣትን እንትን የሚላትን አትወድም። እንዴት ትውደድ? ኢነርጂ እኮ ነው፣ ቅድም ብያችሁ የለ የሚለማመጥ ኢነርጂ የሚወደድ ኢነርጂ አይደለም። ፍቅር ይዞት እኮ ነው አይደለም። የሚወደድ ኢነርጂ ኮንፊደንስ ያለው ኮራ ያለ አልፈልግህም አልወድህም ሲባል ደግሞ ሙቭ የሚያደርግ በቃ ጥብቅ የሚል አይነት ሰው አይደለም። በእውነት የምሬ ነው የምላችሁ። ይሄ አሁን በጣም ስለመወዳት ነው እንደዚህ ያደረኩት። በጣም ስለመወዳት ለጠላት አልቻልኩም፣ መግቢያ መውጫ ሳጣኋት፣ እንደዚህ ቦታ ሄድኩኝ፣ ለመንኳት፣ አይሰራም። ይሄ በነገር ላይ በራስ የምትተማመን ኮንፊደንስ ያለ ሰው ከሆንክ አልፈልግህም አልወድህም ስትባል ሙቭ ማድረግ አለብህ። ምንም ጥያቄና መልስ የለውም። ያንን የምታደርግ አይነት ወንድ ከሆንክ ሴት ልጅ ራሷ ፈልጋ ትመጣለች። የእውነቴን ነው ምልህ። ምክንያቱም አክሰፕት ማድረግ ትችላለህ። በቃ ነገሮችን፣ የሆነ ነገር ሀፕን አድርጓል፣ አልፈለገችም፣ አልወደደችም፣ እዛጋ መለማመጥ፣ እዛጋ መለመን፣ እዛጋ ማስለመን፣ መግቢያ መውጫ ማሳጣት፣ ማሳቀቅ፣ ምናምን አይሆንም። በቃ በራስ የምትተማመን በራስ የምታምን ከሆነ ያንን ሪጀክሽን ተቀብለ የተሻለ ሰው ለመሆን ከአንተም ስህተት ሊሆን ይችላል ከእሷም ስህተት ሊሆን ይችላል። ብቻ ዋሪቨር የመጣውን ነገር አክሰብት አድርገ ሙቭ የምታደርግ አይነት ሰው መሆን አለብህ። ያንን ፐርሰናሊቲ ቢውልድ ካረክ ማትለማመጥ፣ ማትለምን፣ በራስ የምትተማመን ካለፈው ስህተት ተምረ ወደፊት የምትጓዝ ስታክ ማታደርግ። ይሄ አንድ ቦታ ላይ ስታክ ማድረግ ይሄ ካልሆነ ሞቼ ይገኛለሁ አይነት ነገር ነው። በዚ ጋር አይደል አንድ ሪሌሽንሽፕ ሲያበቃ፣ በቃ ጓደኛ ትልካለህ፣ ምን ትልካለህ፣ ትለማመጣለህ ለማይሆን ነው በቃ ለማይሆን ነገር ማለት ነው። ስለዚህ ፕሊስ፣ ፕሊስ እንደዛ አታድርግ። እንደዛ የማታደርግ ከሆነ ያለ ፐርሶናሊቲ በጣም ስትሮንግ ነው። ብዙ ነገር ማለፍ ትችላለህ፣ ብዙ ነገሮችን ትቋቋማለህ ማለት ነው። ምንም ጥርጥር የለውም። ራሷ ፈልጋ ትመጣለች። እዚህ ጋር አንድ መጨመር የምፈልገው ነገር አለ። ሴትን ልጅ መፈለግ፣ ሴትን ልጅ ማሳደድ፣ በቃ ሴትን ልጅ ለማግኘት በፍቅር ለማሸነፍ መሞከር መጣርን እንደ ስራ የሚያዩ በጣም ብዙ ወንዶች አሉ። በቃ እንትናን እኮ እንደዚህ ብያት እንደዚህ ስራ አድርገው የሚያዩ ሰዎች አሉ። የእኔ ወንድም፣ እዚህ ጋር እንዳትሸወድ። ሴትን ልጅ መጀንጀን፣ ሴትን ልጅ ለማግኘት መሞከር መጣር ስራ አይደለም፣ ዋን ፓርት ኦፍ ላይፍ ነው። አንተ ፎከስ ማድረግ ያለብህ ስራ ላይ አላማህ ላይ ኑሮ ላይ ነገሮችን መቀየር ላይ ይሁን። ፕራዮሪቲክ ያ ይሁን። ያንን በምታደርግበት ሰዓት ላይ የእውነቴን ነው ምልህ፣ ትክክለኛ ሴት እውነተኛዋን ሴት ማግኘት መምጣቱ አይቀርም። እንደውም እንደውም ራሷ ፈልጋህ ማለት ነው፣ የእውነት። ስለዚህ ይህንን ሴትን ልጅ ለማግኘት መጣር ምናምንን እንደ ስራ እንደ ትልቅ ስራ አድርጋችሁ አትዩ። ያ በጣም ትልቅ ስህተት ነው። እንደ ስራ አድርጎ ማየት፣ በቃ ገሌ እንደዚህ ብለኝ እንደዚህ ሆኖ ገሌን እኮ እንደዚህ ብያት፣ በቃ ሁለት ሶስት ሴትም ማውራትን በቃ እንደ ስራ በቃ እንደ ትልቅ ስራ አድርጎ። በጣም አዝናለሁ እንደዚህ ለሚያደርጉ ወንዶች፣ እንደዚህ ለሚያስቡ ወንዶች በጣም አዝናለሁ። ብዙ ማድረግ የሚችሉት ብዙ ማሳካት የሚችሉት ብዙ ሰክሴት ማድረግ የሚችሉት ነገር እንዳለ ቢያውቁና ቢረዱ ብዬ እመኝላችኋለሁ። ምክንያቱም ይሄ ዋን ፓርት ኦፍ ላይፍ ነው እና ደግሞ ይሄ አይደለም ወይ ስራ አድርጎ በሚያዝ አይደለም የሚሆነው ማለት ነው። ናቹራል ነው ተፈጥሮ ነው። ማወቅ ያለብህን ነገሮች ማወቅ እንዳለብህ ሆኖ ማለት ነው ስማርት መሆን ማወቅ ያለብህን መረዳት ያለብህን መማር ያለብህን ስለ ሴት ልጅ ተፈጥሮ ስለ ራስህ ተፈጥሮ ማወቅ ያለብህን ማወቅ እንዳለብህ ሆኖ ስራ አድርገህ ገሊት ገሊታ እንደዚህ ገሊትን እኮ ነው አይሆንም። ፎከስ አድርግ። ህልም ላይ፣ አላማ ላይ፣ ስራ ላይ፣ ደስታን የሚሰጡ ነገሮች ላይ ፎከስ አድርግ። የዛን ጊዜ እውነቴን ነው የምልህ። ትክክለኛዋ ሴት በራሷ ሰዓት መምጣቷ ማግኘትህ አይቀርም። ምን ታስባላችሁ እስኪ? በዚህ ዙሪያ ኮመንት ሴክሽን ላይ ሀሳባችሁን በደንብ አድርጋችሁ እንድትጽፉልኝ ይፈልጋለሁ። ቅድም የጠየኳችሁ ነበረ። ጠቅላላ አድርጋችሁ ሀሳባችሁን በዛሬው ቪዲዮ ላይ ኮመንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ሁላችሁም ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ እንደዚሁ በሌላ ቆንጆ በሆነ ሀሳብ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም እወዳችኋለሁ። 50 ሺህ ቤተሰብ ደግሞ ደርሰናል። በጣም ደስ ብሎኛል። ሁላችሁንም አመሰግናለሁ። ክበሩልኝ። በቀጣይ እስከምንገናኝ መልካም ጊዜ፣ ቻው።